መተቃቀፍ ብቻ እንዳይሆን፣ ከላይ ከላይ እንዳይሆን፣ ከልባችሁ ያልባችሁ በይ ተሰርተሽ የደራ ልጅ በይ ተኩለሽ የመሬ ልጅ በይ ባንባርሽ ተውባሻለን፣ አምሮብሻለን፣ ተውባሻለን። የእኔ ምርጦች ዛሬ ደግሞ ደስታ በደስታ ሆነናል። ሃይሚዬ ቡራዬ ጉዞ ወደ ዱባይ።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 መጨረሻ ላይ ግን እኮ ተፋጠጡ። ቤተሰብ ተፋጠጡ። ሁሉም ጋሽዬም ጥላቸው ሄዱ። ጽጌም ጥላቸው ከሄደች በኋላ አብርሽ እንደው አይኑ ከርተት ከርተት አለ። ኡፍ አብርሽዬ፣ እንደው አንጀቴ የተላወሰ የእውነት አሳዘነኝ። ቁም ነገር እውነት አላሳዘናችሁም? የሆነ በቃ አይኑ ከርተት ከርተት በቃ የሆነ እጇን ያዝ አደረገው ምናምን፣ እሷ ደግሞ በቃ ሩታዬ ፈታቤ በቃ አለቀ። ምንድን ነው እንዴ? ካሜራው ተጀምሮ እስከሚያልቅ ድረስ እኮ አንገትሽን እንደደፋሽ ነው። ቢያንስ ጋሽዬ ከሄዱ በኋላ እንኳስ ቀና ብለሽ ዘና ብለሽ መቀመጥ ነበረብሽ። ሩታዬ ቂም አታያሽ፣ ሁለታችሁን ተበዳድላችኋል። በቃ አንቺን በድለሽ እሱን በድሎሻል። ከዚህ በኋላ ቂም መያዝ ማኩረፍ ምናምን አስፈላጊ አይደለም። በቃ ይቅርታ ተባባሉ። ምንድን ነው እንደዚህ ክርር ማድረግ ነገሩን? እንዴ ባልና ሚስት አደላችሁ እንዴ? ባልና ሚስት እኮ ይጣላሉ፣ ይደባደባሉ፣ ይሳሳማሉ፣ ምናምን ምናምን፣ ከዛ ይታረቃሉ ማለት ነው። እና ነገሩን ባታካብጁ ጥሩ ነው ብዬሽ ነው የማስበው ሩታዬ። ጋሽዬ ደግሞ ከጎንሽ ነው የቆሙት። እንዴ አብርሽን እኮ ምላስ ምላሱን ምላስ ምላሱን እያሉ እኮ ማለት ነው ለአንቺ ነው ሲፈርዱ የነበረው። እንዴ ሁሉም ከአንቺ ጎን ነው ያለው። አያሳዝንሽም እንዲሆን አብርሽዬ፣ ደግሞ ያው መሄዴን አልተውም መሄዳለሁ ስትው ራሱ እኮ እንዴት ጋሽዬ፣ እንደዚህ ሄዳለሁ ስትልህ እንዴት እሺ ትላታለህ? ለእኔ እኮ ቃል ገብተህልኛል አስቀራታለሁ ብለህ ምናምን እያለ ነው አብርሽዬ ደግሞ ተረጋጋሽ ተረጋጋ። ነገ ተነገወዲያ ሀሳቧን ልትቀየር ትችላለች። ምንድነው ካናዳ ምን ችግር የለም ካናዳ፣ ከፈለጋችሁ ሁለታችሁም ትሄዳላችሁ። ምን ችግር አለ? ይሄ አብርሽ ማነው ነው ሀይሚዬ እና ኮብራዬ ዱባይ ነገ ሊሄዱ ነው። እንዴት ደስ ይላል እውነት። ስለዚህ ዋናው ፍቅር ነው። ዋናው ይቅርታ መባባላችሁ ነው፣ ከምንም በላይ ማለት ነው። ሌላው ትርፍ ነው። ትኬቱ ቢቃጠል እኔ እቆርጥላታለሁ፣ አንተ ትቆርጥላታለህ ችግር የለም ብለዋል እኮ ጋሽዬ። ስለዚህ ግን ጋሽ እኔ እኮ አንዴ ያንተ አንዴ ያንቱ ስለምን ይቅርታ አድርጉልኝና ጋሽን ጋሽን ልበለው በቃ፣ እኔ እንደ አባቴ ነው ማየው ማለት ነው። ስለዚህ ጋሼ ቀብራራው ማለት ነው፣ የሰፈር አስታራቂው። ጽጌ ጽጌ እኮ ናት። ምንንደሪ ሰብታችኋታል አለ። እንዴት እንዳሳቀችኝ ጋሽዬ እልክ ደክሞኛል ብሎ ወጣ ሲል አንተ ተጫዋች አባች አባት ነው ያለ ከረ አለች። ከዛ አብርሽ ደግሞ ጎምለል ለብሎ እንዴ አባቴ እኮ ሰፈር አስታራቂ ነው ይገርፈናል። ምን አለ ቢገርፋችሁ ሁለታችሁ ነው ስንጌታ ተመቸችኝ። ግን እርጋታዋ ምናምን ጨዋ የሆነ አለ አደለ? በቃ ከትልቅ ሰው ስር ስትሆን ሰብሰብ፣ ያንን ሆዷን ራሱ ዘርግፋ አልመጣችም። መኳኔታቸዋት ከሆነ በሻርፖዋ ሰብሰብ ብላ ምናምን በቃ አለ አደለ? ስርዓት በተሞላው መልኩ ጋሽዬ፣ እኔ ጋሽዬ በጣም የሚመቹ የምን እንደሆን ታውቃላችሁ? በቃ የሆነ ስርዓት ያሲዛሉ። በዛ ላይ ደግሞ የሚናገሩት ነገር ኮስተር ያለ እርምጃ በቃ የሚወስዱት እውነትም ጋሼ በቃ ምርጥ አባት። እንደ እርሶ እንዳንተ አይነቱን ማለት ነው አባቶች ያብዛልን። የእውነት በቃ ይህን መከታ የሆን ከአባት እኮ ነው። አንተ የሀይምዬ አባት የቡርኪ አባት፣ ወይኔ ለነገሩ አባት ነው። አማትም እኮ አባት ነው፣ አባት ነው አንዴ። ተመሳሳይ ነው አይደለ ከየስ አንዴ ታዲያ እና እኔ ግን ደስ ብሎኛል። እርታዬ ደግሞ ፈገግ ብለ ነገ አሁን ቪዲዮ ሲለቀቅ አብርሽ ቤት ቪዲዮ ይለቀቃል። ፈታ ብላችሁ በቃ ዘና ብላችሁ እንድትመጡ ነው የምንፈልገው። እንደውም አብርሽ ይዘሃት ወጣ ብለህ ምናምን ካሳ መካሳ አለብህ። በቃ ሰርፕራይዝ አድርጋት የሆነ ነገር ማለት ነው። ብዙ ጊዜ ደግሞ ታደርገዋለ ከአንተ በቃ ከሩታ ጋር ተጣልተ ስትታረቅ የሌለ በቃ ሮማንቲክ የሆነ ነገር ነው የምታሳየን ማለት ነው። ስለዚህ እንጠብቃለን ማለት ነው። ሩታዬን በደንብ ተንከባከብልን እሺ። ተንከባከባት እንዴ፣ ካልተንከባከብ። ሴት ልጅ እንክብካቤ ያስፈልጋታል። እኔም ከሴት ልጅ ጎን ነኝ። በነገራችን ላይ ግን ከሴት ጎን ነኝ ብዬ ደግሞ ወንድ ልጅ ሲያዝን አልፈልግም። እኔ አሁን አብርሻ አሳዝኖኛል ዛሬ። በቃ የሆነ ውስጡ አላሳዝኖቹም ቤተሰብነት አሳዝኖኛል እና በቃ ከዚህ በኋላ ይሄ ነገር መቆም አለበት። ቂም ምናምን ነገር፣ ጸብ ሁሉ ነገር መቆም አለበት። ሜሪ ደግሞ ቆይ ዛሬ ማልመጣችም፣ ጋሽ ጋሽ ቤትሽ ድረስ ነው የሚመጣልሽ። ሜሪ ጠብቂ፣ ጋሽ አይለቅሽም። አንቺማ በደንብ ተደርገሽ መቆንጠጥ አለብሽ። ሜሪ እኮ ናት የበጠበጠቻችሁ። ደያና የነበሩ ልጆችን ታስታውሱ እንደሆነ የሆነ ቦታ አየኋቸው ብላ ለሩታ ተናግራ ሜሪ ናትስ እዚህ ደረጃ እንትን እንዲሉ ያደረሰቻቸው እንጂ እነዚህ ልጆች እኮ ታርቀው ምናምን ደስ የሚል ጊዜ እንደውም የአብርሽን ሁለት መቶ ስንት ነው? ሁለት መቶ አምሳ ነው፣ ሁለት መቶ ሶስት መቶ ነው ሶስት መቶ ሲያከብሩለት ነበረ፣ እነዳኔ ምናምን ሆነው ማለት ነው። እና አንዳንድ ጊዜ ከባድ ነው። በመሀላችሁ የሆነ ነገር ሲመጣ ቆም ብላችሁ ማዳመጥ አለባችሁ። ለመፍረድም የሆነ ነገር ለማድረግም መቸኮል የለብንም ብዬ ነው የማስበው። እና ብቻ ለበጎ ነው ለበጎ ነው። በዚሁ ይብቃ ነው የምለው። ከዚህ በኋላ ይበቃችኋል። በጣም የሚያስጠላ ነበረ፣ እውነት በጣም የሚደብር ለሚያየውም ለሚሰማውም ነገር ቪዲዮ በጣም የሚደብር ነበረ እና ጋሽዬ በመምጣቱ እኔ በጣም ደስ ብሎኛል። ጋሽዬ እንኳን ደህና መጣ። መስመር ሁሉ እየታለፈ ነበር ያለው ማለት ነው እና አባት ኩራት ነው። አባት መከራ ነው፣ መከታ ነው። አባት ክብር ነው። አባት ያስከብራል ያስከብራል እኮ አባት እምነት ነው የምላችሁ፣ ወንድም ያስከብራል። አባት ያስከብራልና ስለዚህ እንደዚህ እንግዲህ ተቆጥተው ልጆቹን በደንብ ቦታ እንዲይዙ ያደርጉልናል ማለት ነው እና ጋሽዬ ፈጣሪ ረጅም እድሜና ጤና ይስጥህ። ኑርልን አባታችን፣ አንተ የሁላችንም አባት ነ ትመክረናአለ፣ ትመርቀናለህ፣ ትቆጣናአለ እና እንግዲህ አባቶችን የሁሉንም አባት ፈጣሪ ረጅም እድሜ ጤና ይስጣቸው ነው የምለው። ለማንኛውም ውድ ቤተሰቦቻችን እንኳን ደስ አላችሁ በድጋሚ በማለት ደስታዬን አበስራለሁ። ዛሬ እኔ ደስታ በደስታ ነኝ። እሺ፣ እና እንደዛ ነው። ለማንኛውም በሌላ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ደህና ሆኑ ልጆች። ባይ ባይ